አዲስ አበባ ውስጥ ለመኖር ተመራጭ ናቸው ብለን የሰየምናቸው ሶስት ሰፈሮች የምናሳያችሁ ይሆናል። ሶስተኛው በብዙዎች ተወዳጅ ስለሆነ ይህን ቪዲዮ እስከ መጨረሻው ድረስ እንድትከታተሉ ጋብዛችኋለሁ። ላይክ፣ ሰብስክራይብ እንዲሁም ለእናንተ ለመኖር ተመራጭ ነው ብላችሁ የምታስቡትን ሰፈር ኮመንት ላይ ሀሳባችሁን እንድታስቀምጡ ጋብዛችኋለሁ። በመጀመሪያ ደረጃ ለመኖር ተመራጭ ነው ብለን ያስቀምጥ ነው ብዙዎች የሚወዱት እንዲሁም ብዙዎች ገንዘብ ያላቸው ሰዎች ለመኖር በአንደኛነት ደረጃ ላይ እያስቀመጡ የሚገኙት ሰሚት ሰባ ሁለት ወይም ሰሚት አካባቢ ነው። እዛ አካባቢ ላይ ብዙዎች ለኢንቨስትመንትም ለመኖሪያም ተመራጭ እያደረጉ የሚገኝበት ሰፈር ነው ከረንትሊ። እንዲሁም ከሱ ወደ ሁለተኛው ና ወደ ሶስተኛው ሰፈር ብዙዎች ሽፍት እያደረጉ ይገኛሉ። ምክንያቱም ከክራውድድ አንጻር ከመንገድ ከመዘጋጋቶች አንጻር ሁለቱ ከሁለተኛና ሶስተኛ ላይ ያስቀመጥኳቸው ሰፈሮች በብዙዎች ዘንድ ተወዳጅ ናቸው በመጀመሪያ ደረጃ ግን በብዙዎች ዘንድ ሰሚት አካባቢ ተወዳጅ ነው በማለት ይህን ቪዲዮ እናልፈዋለን ማለት ነው ሰሚት ላይ ኢንቨስትመንት ለመኖሪያም እንዲሁም የተለያዩ ኦፕሽኖችን እየተጠቀሙ ሰዎች ለመኖር እየመረጡበት የሚገኝ ሰፈር ነው የለማ ሰፈር ነው እንዲሁም አሁን ከረንት የኮሪደር ስራዎች በደንብ የተሰራበት ሰፈር ነው እንደምታዩት ቪዲዮ ላይ ወደ ሰሚት አካባቢ በጣም ማራኪ እይታን እንዲሁም አዲስ እይታን እየተገነባ የሚገኝበት ሰፈር ነው። በአንደኛ ደረጃ ላይ ለመኖር አዲስ አበባ ውስጥ ለመኖር ሰሚት አካባቢ እናስቀምጠዋለን ማለት ነው። ሌላኛው በብዙዎች ዘንድ የሚታወቀው ለመኖርም እንዲሁም ለኢንቨስትመንት እንዲሁም ዋና አዲስ አበባ ዋና ከተማ ተብሎ የሚጠራው ቦሌ ናት። ቦሌ ላይ ብዙዎች ለመኖር የሚፈልጉባት ሰፈር ናት። ካፒታል ያላቸው ሰዎች ተመራጫ የሚያደርጉባት ሰፈር ናት። እዛ ሰፈር ላይ ብዙዎች የሚወዷትና ለመኖር የሚመርጧት ሰፈር ናት ማለት ነው። ቦሌን ብዙዎች ለመኖር እንዲሁም ለኢንቨስትመንት የሚፈልጓት ሰፈር ናት። ብዙዎቻችን እንደምናውቀው የአየር መንገዶች፣ ባንኮች፣ የተለያዩ ትምህርት ቤቶች የሚገኙት መሃል ቦሌ ላይ መሆኑ ብዙዎች እንዲመርጧት የሚያደርጋት ሰፈር ነው። ከረንትሊ ግን ከቤት የክራይ ዋጋ መጨመር በመነሳት ብዙዎች ሽፍት እያደረጉ የሚገኙበት ሰፈር ናት ማለት ነው። በሶስተኛ ደረጃ ቪዲዮን እስከ መጨረሻ ድረስ የተከታተላችሁ ናችሁ ብዬ ተስፋ አደርጋለሁ። በመጨረሻ ደረጃ ለቡም ብዙዎች ከረንት ለመኖሪያ አዲስ አበባ ውስጥ ለመኖሪያ የመረጧት የምትገኝ ሰፈር ናት ማለት ነው። ለቡ አሁን ላይ በጣም በጣም ማራኪ እይታ የምናገኝበት ሰፈር ናት። እንዲሁም የተለያዩ ሪል ስቴቶች ቤቶችን፣ አፓርትመንት ቤቶችን የገነቡ የሚገኝበት ሰፈር ነው ማለት ነው። ለቡ ላይ ለኢንቨስትመንትም ለመኖሪያም ከዲፕሎማቲክ ሰፈር ናት እንደ እንዳያችሁት ማለት ነው። ቪዲዮ ላይ እንደምትመለከቱት ለቡ ላይ ብዙዎች ብዙ ብዙ ለኢንቨስትመንት ለዲፕሎማቲክ ለመኖሪያም ተመራጭ የሆነች የምትገኝ ሰፈር ናት። የተለያዩ ባንኮች፣ የተለያዩ ሬል እስቴቶች፣ የተለያዩ ትምህርት ቤቶች በደንብ ገብተውባት እያለሟት የምትገኝ ሰፈር ናት። ከመኖሪያም አንጻር የተለያዩ አሚኒቶችን ያካተተች ሰፈር ናት ማለት ነው። ስለዚህ ለቡ ላይ ለመኖር የምትፈልጉ ሰዎች ዲኤም ሲ ሬል እስቴት በካሬ ከሰማንያ ስምንት ሺ ጀምሮ መሀል ሴንተር ለቡ መብራት ጋር ኮምፓውንድ ጌትድ ኮምፓውንድ አፓርትመንት ቤቶችን እየሸጠ ይገኛል። ከዚህ በፊት ወደ አርባ ሶስት የሚጠጉ ቪላ ቤቶችን መሀል ለቡ ላይ ዴሚሴ ሪል እስቴት ጨርሶ አስረክቦ ገብተውበት እየኖሩበት ይገኛል። አሁን ላይ ቪዲዮ ላይ እንደምታዩት የፔንትሃውስ ዲዛይን ያላቸው እንዲሁም ማራኪ የሆኑ አፓርትመንት ቤቶችን ከባለአንድ መኝታ እስከ ባለአራት መኝታ አፓርትመንት ቤቶችን ለቡ ላይ ዴሚስ ሪል እስቴት እየሸጠ ይገኛል። የልጆች መጫወቻውን፣ የዋና ገንዳዎችን፣ የሴኩሪቲ ባለሙያዎችን፣ ሞሎችን አንድ ላይ ያካተተ ጌትድ ኮምፓውንድ ሆነ አፓርትመንት ነው። ባጠገቡ ጋር ቻድ ኤምባሲ አለ። በታች በኩል ደግሞ ወደ ጋርመንት አካባቢ ሲዲሲ አፍሪካ አለ። ወደ ዲፕሎማቲክ ቦታ ላይ ስለሚገኝ ብዙዎች ለኢንቨስትመንት የመረጧት የምትገኝ ሰፈር ናት ማለት ነው። ይሄ ለኢንቨስትመንት ለምትፈልጉ ከሀገር ውጭ የምትገኙ ዲያስፖራዎች ተመራጭ የሆነ አካባቢ ነው ማለት ነው። ስለዚህ ለቡ ላይ ኢንቨስት ማድረግ የምትፈልጉ ታች በምናስቀምጣቸው ቁጥሮች ደውላችሁ ሳይቶቹን መጎብኘት ትችላላችሁ። እንዲሁም ቪዲዮ ኮል የሳይቱን ሁኔታ ማየት ትችላላችሁ። ሎኬሽኑ ፕራይም ሎኬሽን ላይ ነው የሚገኘው። ወደ ጋርመንት፣ ወደ ሜክሲኮ፣ ወደ ላፍቶ እና ወደ ጀሞ ወደ አራቱም ማቅጣጫ መሀል ሴንተር ጋር የሚገኝ አፓርትመንት ነው። ሌላኛው ጌትድ ኮምፓውንድ መሆኑ እዛው ግቢ ውስጥ የምንፈልጋቸውን አሚኒቲዎች የምናገኝ ይሆናል። ጂምናዚየም የተለያዩ ትምህርት ቤቶችን ዴክሮችን የልጆች መጫወቻዎችን እዛው ግቢ ውስጥ የምናገኝ ይሆናል ማለት ነው። አካፋፈል ሁኔታ ላይ ስንመጣ ከ10 ፐርሰንት ቅድመ ክፍያ ጀምሮ በ40 በ40 60 የባንክ ብድር ቀስ ብላችሁ በ25 ዓመት ውስጥ መክፈል እንድትችሉ ዲኤምሲ ሪል ስቴት ይህን እድል አመቻችቶላችኋል። በቀጣይ ደግሞ ሌላ ሰፈር ላይ የምትፈልጉትን አፓርትመንት የምናቀርብላችሁ ይሆናል ማለት ነው። ለዛሬ ይህን ይመስላል። ቪዲዮችን ሐሳባችሁ ኮመንት ላይ በማስቀመጥ ሰብስክራይብ፣ እንዲሁም ላይክ በማድረግ ቤተሰብ እንድትሆኑ እጋብዛለሁ። አብራችሁን ስለነበራችሁ አመሰግናለሁ። መልካም ቆይታ